እውነተኛው ፈራጅ፣ ሚዛናዊው ዳኛ እግዚአብሔር። ከሙያ ሁሉ ክፉ ሥራ የሚባለው ሰው ማስተዳደር ነው። የሥጋ መሪ ብቻ ሳይሆን የነፍስ መሪ፣ የመንፈስ መሪ የሆነው የድካሙን የገድሉን፣ የሩጫውን ዋጋ ከአምላኩ የተቀበለበት ቀን መሆኑን እንድናስብ ነው የተሰባሰብ ነው።

የእውነት ፈራጅ የሆነው እግዚአብሔር በዚያ ቀን የሚሰጠኝ ወይም የሚያስረክበኝ የእውነት አክሊል ተዘጋጅቶልኛል። የሐዋርያው የቅዱስ ጳውሎስ መልእክት ለሁለተኛ ጊዜ ወደ ልጁ ወደ መንፈስ ልጁ ወደ ቅዱስ ጢሞቴዎስ ሲጽፍ ምዕራፍ አራት ከቁጥር ስምንት ላይ የምናገኘው ቃል ነው። በቅድሚያ መምህር አባ ህርያቆስ ጸጋዬ የዚህ ታሪካዊ ገዳም አስተዳዳሪ የሀገረ ስብከታችን ልኡካን ያሬዳውያን ምሁራን በጥቅሉ ሊቃውንተ ቤተ ክርስቲያን ካህናት፣ ዲያቆናት ከሩቅም ከቅርብም በጻድቁ አባታችን በቅዱስ ላሊበላ ምልጃና ጸሎት ከእግዚአብሔር በረከት ለመቀበል የመጣችሁ ምዕመናን፣ አባቶቻችን፣ ወንድሞቻችን፣ ምዕመናት፣ እናቶቻችንና እህቶቻችን ሕፃናት ጭምር በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። በልዩ መለኮታዊ ጥበቃው የጠበቀን በረድኤት ያልተለየን የሁላችን አስገኝ መጋቢና ጠባቂ የሆነው አምላከ ቅዱስ ላሊበላ ቅዱስ እግዚአብሔር በድጋሚ ይመስገን። እስካሁን በመዝሙር በቅኔ እግዚአብሔርን እያመሰገን እያከበርን ቆይተናል። በተጨማሪም ደግሞ በደብራችን በገዳማችን የአራቱ ጉባኤያት መምህር በሊቀ ሊቃውንት ሳሙኤል አስናቀ ዛሬ ለምን እንደተሰበሰብን ቅዱሳንን ለምን በዚህ መልኩ ተሰብስበን የልደት የእረፍት ቀናቸውን ታሳቢ አድርገን እንደምናከብራቸው ተገቢውን የቤተ ክርስቲያኗን ትክክለኛ አስተምህሮ መሰረት በማድረግ አስተምረውናል። አባታችን ቅዱስ ጳውሎስ እግዚአብሔርን በፍጹም ልብ ካገለገሉ ሌሎች እርሱ እንደዳነ እንዲድኑ በፍጹም ትጋት በፍጹም ድካም ያገለገለ በቤተ ክርስቲያናችን የዓለም ብርሃን ተብሎ የሚጠራ አባታችን ነው፣ አባታችን ቅዱስ ጳውሎስ እና ይህ ሰው አገልግሎቱን ሁሉ አጠናቆ በጨረሰና የእረፍት ጊዜው እየቀረበ ባለበት ጊዜ ለልጁ ለቅዱስ ጢሞቴዎስ አባታዊ አደራ፣ አባታዊ መልእክት ሲሰጥ ወአንተሰ ንቃህ ወጥበብ በኩሉ ልጄ፣ አንተ ግን በሁሉም ነገር ንቃ፣ ትጋ፣ ብልህም ጥበበኛም ሁን። ወፃሙ ወግበር ምግባረ ወንጌላዊ ደክመህም ወንጌላዊ ስራ ወንጌልን የማስተማር ወንጌልን የማሰራጨት በወንጌል ነፍሳትን የማዳንን ስራ ስራ ደክመህ ስራ። ወአንሰ ወዳይኩ ወሰለጥኩ ወበፅሃኒ ዕድሜ ለአይርፎ እኔ ተልዕኮዬን ፈጽሞ ጨርሻለሁኝ። ወበጽሐኒ እድሜ ላይ ርፎ ለእረፍት ቀጠሮዬ ደርሷል። ሩጭ አለሁ ወጥቻለሁ፣ ወርጃለሁ፣ ደክሜያለሁ። ስለ ደከምኩ የማርፍበት የቀጠሮዬ ቀን! ደርሷል። ልጅ አንተ ነቅተህ ብልሁነህ ደክመህ የወንጌልን ስራ ስራ፣ አለና ዝርዝር ነገሩን ባይነግረውም እንኳ የድካሙን አይነት ጠቅለል አድርጎ ሲነግረው ሰናየ ገድለ ተጋደልኩ። እኔ መልካም ገድል ተጋድያለሁ፣ ልጄ መልካም ገድል። ብዙ ክፉ ተጋድሎ አለና ዋጋ የማያሰጥ ትግል አለና፣ ዋጋ የማያስገኝ መገዳደል አለና፣ ከዛ ሲለይ እኔ መልካም ገድል ተጋድያለሁ። በጎ ነገርን ለመስራት እንቅፋት ከሆኑ ሰዎች ጋር ከሥጋ ክፉ ሐሳብ ጋር ተጋድሏል። ያ መልካም ገድል ይባላልና መልካም ገድል ተጋድያለሁ። በድሬን ፈጸምኩ፣ ሩጫዬን ጨርሻለሁኝ ማለት ምዕመናን የእግዚአብሔርን ቃል ሰሙ አልሰሙ ብሎ መትጋት፣ እነሱን ለማሰማት እነሱን ለማስረዳት፣ ለማሳመን፣ ለማጥመቅ፣ ለማቁረብ ያደረገውን ሩጫ በዚህ መልኩ ስብስብ አድርጎ ሩጫዬን ጨርሻለሁ። ወሃይማኖቴኒ አቀብኩ፣ ሃይማኖቴን ጠብቄአለሁ። እግዚአብሔር አንድም ሶስትም መሆኑን ጠብቄ አስጠብቄአለሁ። ከሶስቱ አካላት አንዱ አካል ወልድ ሰውን ከወደቀበት ለማንሳት ወደ ዓለም መምጣቱን ከድንግል ማርያም መወለዱን ስለ ሁላችን ብየዛ ሆኖ ሙቶ በሞቱ ዓለምን ማዳኑን ጠብቄ ይህን አስተምሮ አስተምሬ ጨርሻለሁኝ። ልጄ ጢሞቴዎስ ስለዚህ እንዲሁኛ ያለውና በከንቱ የደከምኩ አይደለሁም፣ በከንቱ የወጣው የወረድኩ አይደለሁም። እንከሰ ጽኑህ ሊተ አክሊለ ጽድቅ ዘየአስየኒ ይእተ ዕለተ እግዚአብሔር መኮንነ ጽድቅ እውነተኛው ፈራጅ፣ ሚዛናዊው ዳኛ እግዚአብሔር በዚያ ቀን የሚያስረክበኝ የሚሰጠኝ የእውነት አክሊል ተዘጋጅቶልኛል። እየጠበቀኝ ነው። በከንቱ አልደከምኩም፣ በከንቱ አልሮጥኩም። ይሄን ለማግኘት ስለሆነ ሚዛናዊ ከሆነው ከማያዳላው የመረጃ እጥረት ገጥሞት ፍትህ ከማያጓድለው ከሐሳብ ጀምሮ በንግግር በተግባር በፈጸምነው በጎ ተልኮ ሙሉ ዋጋ የሚሰጠው እግዚአብሔር ስለሆነ ያን ጊዜ የሚያስረክበኝ ከዚህ ዓለም በምወጣበት ቀን የሚሰጠኝ የሚያስረክበኝ እውነተኛው አክሊል የድል አክሊል ይጠብቀኛል። ልጄ ስለዚህ አንተም እንደኔ ይሄ እንዲጠብቅህ ይሄ እንድታገኝ ንቃ፣ ብልሁን ደክመህ የወንጌልን ስራ የጽድቅን ስራ ስራ ብሎ እንዳስረከበው እናነባለን። ዛሬ እንዲህ በመሰብሰብ የምናከብረው የምናደንቀው አባታችን ቅዱስ ላሊበላም ለእኛ ይህን ነው ብሎ የሄደው መልካሙን ገድል ተጋድሎ መልካምን ገድል ተጋድሎ መቼም ከሙያ ሁሉ ክፉ ስራ የሚባለው ሰው ማስተዳደር ነው። አስቸጋሪ አገልግሎት የሚባለው በጥበብ በፍቅር ለአርባ ዓመት ሙሉ ዝቅ ብሎ ሕዝብን በማገልገል መልካም ገድል የተጋደለ አባታችን ይሄው በህይወተ ስጋ አብሮም ባይኖርም እንኳ ለሀያ ሦስት ዓመታት ያህል ከአገልግሎት ዘመኖቹ መካከል ያነጻቸው አብያተ ክርስቲያናት ምስክሮች ሁነው ህያዋን ሁነው እኛም በስጋም በነፍስም ያኖራሉ። ይህን በማድረግ ይህን በማዘጋጀት የተጋደለው ቅዱስ ላሊበላ አባታችን ይሄን ሁሉ ለማድረግ የሮጠው የተፋጠነው የስጋ መሪ ብቻ ሳይሆን የነፍስ መሪ የመንፈስ መሪ የሆነው አባታችን ቅዱስ ላሊበላ ሃይማኖቴን ጠብቄያለሁ፣ ሩጫዬን ጨርሻለሁ፣ መልካም ገድል ተጋድያለሁ፣ ሚዛናዊ እውነተኛ ከሆነው ፈራጅ እውነተኛውን አክሊል አገኛለሁ ብሎ እንደደከመ ሁሉ እውነተኛውን አክሊል የተቀበለበት የድካሙን የገድሉን የሩጫውን ዋጋ ከአምላኩ የተቀበለበት ቀን መሆኑን እንድናስብ ነው የተሰባሰብ ነው። ይህን አስበን አድንቀን እንድንመለስ ሳይሆን፣ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ እኔ ክርስቶስን እንደምመስለው እናንተም እኔን ምሰሉ እንዳለ አባታችን ቅዱስ ጳውሎስ፣ እናንተም እንደኔ ሆናችሁ እኔ ክርስቶስን እንዳገለገልኩት እናንተም አገልግሉት ብሎ ማለፉን ለመረዳት ለመገንዘብ እንዳባቶቻችን ለመሆን ልንማር ልናስታውስ ነው የተሰበሰብነው። ነው ምእመናን አባቶቻችን በሄዱበት የጽድቅ መንገድ ተጉዘን አባቶቻችን ቅዱስ ይምርሃነ ክርስቶስ፣ ቅዱስ ገብረ ማርያም፣ ቅዱስ ላሊበላ፣ ቅዱስ ናአኩቶ ለአብ የተቀበሉትን የክብር አክሊል ለመቀበል አምላከ ቅዱስ ላሊበላ እግዚአብሔር ይፍቀድልን። ወስባት ለእግዚአብሔር።